በሞዓብ ሀገር ንጉስ ባላክ በቤተ መንግስቱ ግድግዳ ላይ ቆሞ ይመለከታል። አይኖቹ በፍርሃት ተሞልተዋል። ከታች በሸለቆ ሰፋ ያለ የማያልቅ የድንኳን ባህር ተዘርግቷል። የእስራኤል ድንኳኖች። እነሱ ግዙፍ ሕዝቦችን ድል አድርገው ነገሥታትን አጥፍተዋል። አሁን በሞዓብ ድንበር ላይ ሰፍረዋል። ወደፊት ከሄዱ ምንም ነገር አይቆማቸውም። የሞዓብ ወታደሮች ጠንካራ፣ ነገር ግን በእነዚህ ሕዝብ ፊት ባህርን እና ግብፅን የሰባበረ አምላክ ያለው ሕዝብ ፊት ሰረዝ ወይም ሰራዊት አይቆምም። ከሆነ እንጂ የእነሱን አምላክ ሊቃወም የሚችል መንገድ ማግኘት አለበት። ባላክ መልእክተኞችን ላከ። በበረሃ ተንጠልጥለው ብር፣ ወርቅ እና ንጉሣዊ ስጦታዎችን ይዘወጡ ተልኳቸው በሕዝብ ሁሉ የሚፈራውን ሰው በላዓም የተባለውን ነቢ ማግኘት ይህ ሰው የባረከው ከፍ እንደሚል የረገመው ግን ወድቋል፣ ይባል ነበር። ሌሊት በደረሰ ጊዜ በለዓም ወጣ። የፋኖስ ብርሃን ባረጀ ፊቱ ላይ ተንጸባርቋል። በፊቱ የሞዓብ መልእክተኞች ብርና ወርቅ ተሸክመው ቆሙ። ድምፃቸው ለስላሳና አስማታዊ ነበር። ንጉሥ ባላክ ታላቅ ሀብት ይሰጥሃል። በለዓም ሆይ እስራኤልን ረግማለው ብሎና ከመጠን በላይ ከፍላለሁ። ጌታ ያዘዘውን ብቻ እናገራለሁ። በዚች ሌሊት ተቀመጡ። ጌታ ምን እንደሚያዝ እጠይቃለሁ! ያቺን ሌሊት የእግዚአብሔር መንፈስ ቤቱን ሞላ። የጌታ ድምፅ አሰማው፣ ከእነሱ ጋራም አትሂድ፣ ጋዘኛቸው ስለሆነ አትረግማቸውም። መልሱ ግልጽ ነበር። በነጋ ጊዜ በለዓም ለመልክተኞቹ አለ፣ ወደ ንጉሣችሁ ተመለሱ፣ ጌታ እናንተ ጋር ሂድ ዘንድ አፈቀመርትኝ። ወደ መቱበት ተመለሱ። ንጉሥ ባላቃ ግን ድል አልተቀበለም። ከፍ ያሉ ሹማምትንና የበለጠ ስጦታ አላከ። ይህ ጥሪ ነበር የንጉስ ትእዛዝ። አዲሶቹ መልእክተኞች ጠንክረው ተናገሩ። ምንም አያሳስብህ ንጉስ እጅግ ይከፍልሃል። የምትፈልገውን ተናገር። በለዓም ግን ቀጠለ። ባላቅ ቤተ መንግሥቱን ቢሰጠኝ የጌታን ትእዛዝ አልተላለፈም። ይሁን እንጂ በሌሊቱ እግዚአብሔርን እንደ ገና ጠየቀ። ይህ ጊዜ መልሱ የተለየ ነበር። ሂድ የምሰጥህን ቃል ብቻ ተናገር። ስለዚህ ከሌሊት በፊት በለዓም አህያውን አስጋጠና ወደ ሞአብ ተጓዘ። ያለመረዳቱ ግን ጉዞው ታማኝነቱን ብቻ ሳይሆን እምነቱንም ያሳያል። ይህን ቪዲዮ ከወደዳችሁት ሰብስክራይብ ማድረጎን አይርሱ። ለማዘጋጀት ረጅም ጊዜ ዘምፍ ድጋፎ በጣም ያስፈልገኛል። ከሰዓት በኋላ ፀሐይ በደረቀ ምድር ላይ ተነጥቃለች። መንገዱ ሰላማዊ ሆኖ ታየ። ነገር ግን አህያው ቆመ። በለዓም ጎጆውን ጨፍኖ ገመተው ኑ አለ ነገር ግን አህያው አልንቀሳቀስ አለ። ለምን? ምክንያቱም በለዓም ያላየውን ነገር አየች። ከቁጣ ጋር የተሞላ መልአክ ሰይፍ ይዞ በመንገዱ ላይ ቆሟል። በለዓም አህያውን ሶስት ጊዜ መምታት ጀመረ። ናደደብ አሕያ ጩኸ ያስገርም። ነገር ግን አህያው ተናገረች። ስለምን ሶስት ጊዜ መታኸኝ? በለዓም በቁጣ መለሰ የማፌዝ አደረግሽኝ። ሰይፍ ብኖረኝ ባጠፋሽ ነበር። አህያው በእርጋታ ጸጥ ብላቴ ከዚህ በፊት ይህን አደረግሁ? በለዓም አልፎ አልፎ አይ አለ። ያን ጊዜ የጌታ መልአክ በብርሃን ተገለጠ። በለዓም በፍርሃት ተንበርካከረ። መልአኩ ጩኽ ለምን አህያህን መታህ? እኔ መንገድህን እያገድኩህ፣ እሶ ባትዘወር ኖሮ እኔ የገድልህ ነበር። በለዓም ተዋረደ። ኃጢአት ሠርቻለሁ፣ እንዳትገላ ገላት መለሳለሁ። መልአኩ ግን ሂድ የምሰጥህን ቃል ብቻ ተናገር አለው። በለዓም በእጅጉ ተንቀጥቅጦ ተነሳ። ወደ ሞዓብ የሚወስደው መንገድ አሁን ግን ሁሉን አስተዋለ። በለዓም ወደ ሞዓብ ደረሰ። የከተማው በሮች ከፍ ብለው በንጉስ ምልክት የተገለጡ ባንዶች ተንጠልጥለዋል። ንጉሱ ባላቅ ከከተማው በሮች ውስጥ ተቀምጦ ነበር። በድንገት የንጉሣዊ ሥልጣን ምልክት የሆኑ ሰረገላዎችና ወታደሮች ተገልጠዋል። ባላቅ ራሱ በእግሩ ወደፊት ተጠግቶ በመጨረሻ መጣ። መልእክተኞችን አላመንካቸውም ይመስለኛል፣ ከማንም በላይ ሀብታም እናደርግሃለን። ነገር ግን በለዓም ዐይኖቹ ወደ ሰማይ ተመልክተው ከእግዚአብሔር ጋር ያደረገውን ንግግር በምትኩ አሰበ። መትቻለው ግን ጌታ ያዘዘውን ብቻ እናገራሉ። ባላክ በቁጣጩ ከዛ አያያዝ፣ እነዚህን ሰዎች ምረጥልኝ፣ አሁን ተገቢው ጊዜ ነው። ሌሊት ሲወርድ ባላክ በለዓምን ወደ ከፍተኛ ቦታ ከባምቶር ከወሰደው የእስራኤልን የትልቅ ሰፈራ ማየት ቻሉ። የማገዶችስ ተሞልቶ አየርን ሞላ። ባላክ ጠቆመ፣ እነዚህን ሰብል እንደሚያጠፉ አንበጣዎች ይመስላሉ። አሁን እርገማቸው። በለዓም ግን ፊቱን ወደ ሰማይ አንስቶ ከጌታ የተሰጠውን ቃል አሰበ። እነሱን እየተመለከትኩ ነው፣ የተለዩ ህዝብ፣ የተባረኩ ህዝብ። ያዕቆብን አቧራ ማን ይቈጥረዋል? ከእስራኤል አንድ አራተኛ እንኳ ማን ይቆጥራል? ባላክ ጆሮቹን አፍጦ ምን አለ? ለማረግ የጠራው እርግማን ነው፣ በረከት አይደለም። በለዓም ግን አልተቀበለም። ጌታ ያዘዘውን ልትከለክል ይቻላል? ባላክ ፊቱ እያኰሳተረ እሺ ወደ ሌላ ቦታ እንሄዳለን። ምናልባት እዚያ አምላክ ይስማ። ነገር ግን በለዓም አወቀ፣ የጌታ ቃል እንደ ተራራ አይናወጥም። ባላክ በለዓምን ወደ ኮፊስ ጋር ወሰደው በዚያ ሰባት አዳዲስ መስዋዕቶች ተቀርጹ። ባለበለ በለዓም ግን መስዋዕቱን ከተመለከተ በኋላ እንደገና በረከትን አወጀ። አምላክ ሰው አይደለም፣ ውሸት አይናገርም። እኔ የተባረክ ህዝብ አየው በረከታቸውን ልቀይር አልችልም። ባላክ በቁጣ በቃ እርገማቸው ብዬ ነው ያመጣሁ፣ ቢያንስ አትባርካቸው። ባላክ ትዕግሥቱ አልቋል። አንገቱን ይዞ በለዓምን ወደ ኮፌ ወርኮ ወሰደው። ከዚያ በምድረ በዳው ላይ የእስራኤል ሠራ እዚህ በመጨረሻ እርገማቸው። በለዓም ግን በመሥዋዕቶች ላይ ትኩረት አላደረገም። ዐይኖቹን ወደ ምድረ በዳው ከፍቶ የእግዚአብሔር መንፈስ በእሱ ላይ ወረደ። ያዕቆብ ድንኳኖች ያምራሉ፣ የእስራኤል መኖሪያዎች እንደ ሸለቆዎች፣ እንደ ወንዝ ዳርቻ አትክልቶች ናቸው። ጌታ ከነሱ ጋር ነው። ባላክ ተናዶ አፉን ከፍቶ አፉ ተዘጋ። ቁጣው እስከ ጫፍ ደርሶ በለዓምን በቃ የጠራሁህ እንደምትረግም ሳልሆን ሶስት ጊዜ ባርካሃቸው። ሂድ፣ ሀብቴን ለአንተ አልሰጥም። በለዓም ግን አልፈራም። እኔም አስቀድሜ ነግሬያለሁ፣ የጌታን ቃል አልተላለፍም። ከዚያ በለዓም ፊቱን ወደ ሰማይ ዞሮ የመጨረሻውን ትንቢት ተናገረ። እያየሁት ነው፣ አሁን የለም ግን በወደፊት ከያዕቆብ ኮከብ ይነሳል። ሰብስክራይብ ማድረጉን አይርሱ። እንደዚህ አይነት አስደናቂ ቪዲዮዎችን ለማዘጋጀት ረጅም ጊዜ ስለሚወስድብን የናንተ ድጋፍ እጅግ ያስፈልገናል። ሰብስክራይብ እና ላይክ ማድረግ እንዳይረት